ሕዳር ስምንት ጤና ይስጥልኝ። አድማጭ ተመልካቾች እንደምን አረፈዳችሁ? የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በመላው ሀገሪቷ አመጽ ተቀጣጠለ። በዶክተሮች ብሎም በመምህራን አልፎም በሹፌሮችና በመንግስት ሰራተኞች ሲደረግ የነበረው አመጽ ወደ ዩኒቨርሲቲ ተማሪዎች መዛመቱ ተነግሯል። በዛሬው ዕለት በበርካታ ዩኒቨርሲቲዎች ብልጽግናን የሚቃወሙ አመጾች በተማሪዎች ተደርገዋል። በዝርዝር እንመለከተዋለን። ከዚህ አመጽ ጋር በተያያዘ የቀድሞው የባልደራስ ፓርቲ ሊቀመንበር ስንታየው ቸኮል አዲስ አበባ ከባድ አመፅ ሊፈነዳ ትንሽ ቀርቶታል፣ ባለስልጣኖች ልጆቻቸውንና ገንዘባቸውን ከሀገር እያወጡ ነው ሲልም መረጃ አውጥቷል። ብልጽግናዎች ጅዋር መሐመድ አመፅ እያፋፋመ ነው ሲሉም ከሰውታል። ነዳጅ ላይ ከወር በኋላ 30 ፐርሰንት ዋጋ ይጨመራል መባሉም ህዝቡን አስቆጥቶታል። ዝርዝር ይዘንበታል። ወዲህ ደግሞ ኤርትራ በኢትዮጵያ የኢትዮጵያ ድንበርን ተሻግራ ተጨማሪ ቦታዎችን በኢሮብ መግባቷ ሲነገር በኢትዮጵያ ድንበር ላይ የድሮን መንደርደሪያ መስራቷም ተነግሯል። ህወሀት ከባንኮች ገንዘብ ጭኖ መውሰዱም ታውቋል። ዝርዝር ይዘንበታል። ወዲህ ደግሞ በጎጃም ጎንደርና ወሎ ትንቅንቁ ሲቀጥል የፋኖ ኃይሎች ከተማ ድረስ ዘልቀው በመግባት የአገዛዙን ጦር ሲያበራዩት አርፍደዋል። ከአገዛዙ ሰራዊት በተጨማሪም አድማ ብተናና ሚሊሻ ድባቅ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 የኢትዮጵያ ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ በመከሰቱ ሳቢያ ሁሉም የጤና ተቋማት የማርበርግ መሰል በሽታዎችን ለይተው በአፋጣኝ ወደ ማዕከላዊ ሪፖርት እንዲያደርጉም ጥብቅ ትዕዛዝ ተሰጥቷቸዋል ተብሏል። ይህ ትዕዛዝ የተሰጠው እስከ ህዳር 8 ቀን 2018 ዓ ም ባለው መረጃ መሰረት ሶስት ሰዎች በቫይረሱ መሞታቸው ከተረጋገጠ በኋላ ነው። በአጠቃላይ የማርበርግ ምልክቶች አሳይተው ህይወታቸው ያለፉ ሰዎች ቁጥር 6 መድረሱም እየተገለጸ ሲሆን ከእነዚህ ሰዎች ጋር ንክክ የነበራቸው 109 ሰዎች በቅርብ ክትትል ስር እንደሚገኙም ተገልጿል። ጥብቅ ትዕዛዝ በሽታውን በአጭር ለመቆጣጠር ከተቀረጹ አጠቃላይ ምላሾች አንዱ ሲሆን፣ ህብረተሰቡ ደግሞ እንደ ከፍተኛ ትኩሳት፣ የጡንቻ ህመም ወይም ደግሞ ደም መፍሰስ የመሳሰሉ ምልክቶች ሲታዩ ወደ ሕክምና ተቋም እንዲሄድ ሚኒስቴሩ ዛሬ በሰጠው መግለጫማ አሳስበዋል። የጤና ሚኒስትሯ አክላም የበሽታው መድኃኒት ስላልተገኘለት እስካሁን ቅድመ ጥንቃቄዎችና መከላከሎች ላይ ስላተኮረ ማኖርን ህብረተሰቡ ራሱን እንዲጠብቅ ሲሉም አሳስበዋል። አሁን እየወጡ ባሉ መረጃዎች ደግሞ ምንም እንኳን 100% በመንግስት ባይገለጹም በበርካታ የኢትዮጵያ ዋና ዋና ከተማዎች ይህ ቫይረስ መግባቱም እየተነገረ ነው። ስለዚህ ህብረተሰቡ ራሱን እንዲጠብቅም ትዕዛዝ ወርዷል። እንደዚህ ቀደሙ እንደ ኮቪድ የሚዳንበት ሳይሆን በዛ የሚቀርበት በሽታ በመሆኑ ህብረተሰቡ ራሱን ይጠብቅ። እጃችሁን በሳሙና ታጠቡ። ከተቻለ ጓንት ልበሱም። ንክኪ ቀ እነሱም ተብሏል። ይህ በእንዲህ እንዳለ ደግሞ በበርካታ የኢትዮጵያ ዩኒቨርሲቲዎች ተቃውሞ ተነሳ። ከዚህ ቀደም ሐኪሞች እንዲሁም ደግሞ መምህራን ተቃውሞ መጀመራቸው ይታወቃል። አሁን የዩኒቨርሲቲ ተማሪዎች አመጹን ተቀላቅሏል ነው የተባለ። በተለይ በኦሮሚያ ክልል ጀዋር አመጽ አስነሳ እየተባለ ነው። አምቦ ዩኒቨርሲቲን ጨምሮ ሰላሌ፣ እንዲሁም ሌሎች በርካታ በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች አመጽ ተቀስቅሶባቸዋል። ጀዋር ከተወሰኑ ዓመታት በኋላ ባለፈው አመት ቢቢሲ አማርኛ ስቱዲዮ ተገኝቶ ወደ ፖለቲካው ተመልሻለሁ ማለቱ ይታወቃል። በኢትዮጵያ መንግስት ከፍተኛ ድንጋጤም ያኔ ተፈጥሮ ነበር። የመከላከያ የክብረ አባላት ጀዋር ምንም አያመጣም አሁን ያለው መንግስት የኦሮሞ ነው ብለውም ነበረም። አሁን ከወደ አምቦ ዩኒቨርሲቲ እንደሚሰማው ወጣቶች ብልጽግናን በመቃወም ግቢው ቀውጥ ሆኗል ተባለው የተባለው ሰሞኑን አሽከርካሪዎች የኮቴ አንክፍልም በማለት ሞጆ ላይ የተቃውሞ ድምጽ አሰምተዋል። ደሞዝ አልተከፈለንም በሚል ደግሞ በቤኒሻንጉል ጉምዝ በ በደቡብ ክልል አስተማሪዎች፣ ሐኪሞች፣ የመንግስት ሰራተኞች አደባባይ ወጥተው ሲቃወሙም ተመልክተናል። ከማህበራዊ ሚዲያ አልፎ ወደ አደባባይ ተቃውሞዎች መውጣታቸው በመንግስት ላይ ከፍተኛ ስጋት ፈጥሯል የተባለው አርበኛ ዘመነ ካሴ በአዲስ አበባን ጨምሮ በሌሎች ከተሞች ይፋፋማል ያለው የከተማ አመጽም እንዲሁ በብልጽግና ላይ ገና ካሁኑ ከፍተኛ ድንጋጤ ፈጥሯል ተብሏል። ከዩኒቨርሲቲ ተማሪዎቹ አመጽ በተጨማሪም ከአንድ ወር በኋላ ነዳጅ እንደ ወርቅ ሊሆን ነው መባሉም ሌላ የኢትዮጵያ ህዝብ መርዶ ነው ተብሏል። ነዳጅ ላይ 30% ሊጨመር ነው ተብሏል። ከአንድ ወር በኋላ ነዳጅ ላይ 30% ግብር ይጣላል ተብሏል። የኢትዮጵያ መንግስት ከአይኤምኤፍ 4 ቢሊዮን ዶላር መበደሩ አይዘነጋም። አይኤምኤፍ ሲያበድር ደግሞ በነዳጅ ላይ የሚደረገው ድጎማ እንዲነሳም ያስገድዳል። የኢትዮጵያ መንግስትም በነዳጅ ላይ የሚደረገውን ድጎማ ካነሳ ሰንበት ብሏል። ከተወሰኑ ወራት በኋላ ጭራሽ በነዳጅ ላይ ግብር እጥላለሁ ብለዋል። የኑሮ ውድነቱ ጣሪያ ነክቷል። ህዝቡ ማጉረምረም ጀምሯል። መንግስት የህዝብ ዓመፅ ይቀሰቀስብኛል ብሎም ፈርቷል። በእርግጥ በመንግስት በኩል በነዳጅ ላይ የጣለውን ግብር ባይጥል ደስ ባለው ነበር። ነገር ግን አይኤምኤፍ ብድሩ እንዲመለስ ስለሚፈልግ ግዴታም ሆኖባቸዋል። አሁን ላይ የአይኤምኤፍ ኃላፊዎች በኢትዮጵያ ይገኛሉ። ተጨማሪ ዶላር ለኢትዮጵያ መንግስት ለመስጠት እያጤኑም ነው። የአብይ አህመድ መንግስት ብድር ዳግም ጠይቋል። በሌሎች ነገሮች ላይም ተጨማሪ ግብር እንደሚጣልም እየተነገረ ነው። ታዲያ በዚህ የተነሳና በሌሎች ጉዳዮች በመጪዎቹ ቀናት ከዚህም የባሱ የህዝብ አመጾች ሊከሰቱ ይችላሉ ተብሏል። በተለያየ ዩኒቨርሲቲዎቹ አመፅ በዛሬው ዕለት በበርካታ ዩኒቨርሲቲዎች እየተደረገ ነው። የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያም ከ2019 ትምህርት ዘመን ጀምሮ ተግባራዊ እንደሚደረግ መናገራቸውን ተከትሎ በዛሬው ለተሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲ ተማሪዎች ተቃውሞ ማሰማታቸውን ሚዲያችን ሰምታለች። የተማሪዎቹ ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ ሁሌ ሆራ ሰላሌ ወደ ወላቡ እንዲሁም ድሬዳዋ ዩኒቨርሲቲ እንደሚገኙበት ሚዲያችን ከረሳት መረጃዎች ተረድታለች። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህራን ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ምንጮቹ ነግረውናል። ፕሮፌሰር ብርሃኑ ትላንት በህዝብ ተወካዮች ምክር ቤት ቀርበው በአዲስ መመሪያ ዙሪያ ባድረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉም ጠቁመው ነበር። በዚህም ነው ተማሪዎቹ አመፅ የወጡት ተብሏል። ከዚሁ ጋር በተያያዘ አሁን ባለው ሁኔታ በአገዛዙ ተሳድዶ ከኢትዮጵያ የወጣው እንዲሁም የቀድሞ የባልደራስ ፓርቲ አመራርና ሊቀመንበር ስንታየው ቸኮል አዲስ አበባ ላይም ተፈርቷል ሲል በፌስቡክ ገጹ ጽሑፍ አስፍሯል። የሸቀጣሸቀጥ ዋጋ መናሩ ስጋት ፈጥሯል። ህዝባዊ ተቃውሞ መልክ እየተቀየረ አድማሱ ሰፍቷል። ከሲዳማ አርባ ምንጭ፣ ጋምቤላ ነገሮች እየተለዋወጡ ይገኛሉ። ብልጽግና ተደናብሯል። ከህዝባዊ ቁጣው ባሻገር የነፃነት ኃይሉ አፈሙዞ በአዲስ አበባ ዙሪያም ታጥሯል። መግቢያ መውጫው የጠፋው ብልጽግና አመራሩም ልጆቹን እያሸሸ መሆኑም ተሰምቷል። ከፍተኛ የውጭ ምንዛሬ ከሀገሪቷ እየወጣ መሆኑ የመጨረሻው ምልክት ሆኗል። ህዝቡ በአገዛዙ ተማረዋል። ወጣቱ በአዲስ አበባ ጎዳናዎች ላይ ሊተም የደቂቃዎች ጊዜ ቀርቶታል ሲል በምስሉ ላይ እንደምትመለከቱት ተዘጋጁ በማለት በፌስቡክ ገጹ አዲስ አበባ ላይ ያለውን ጭንቀት አጋርቷል። ይህንን የተማሪዎች አመጽ ደግሞ ጀዋር መሐመድ እየመራው ነው ሲሉ የብልጽግና አክቲቪስቶች ጀዋር መሐመድንም እየከሰሱ ነው። ይህ በእንዲህ እንዳለ ደግሞ የኤርትራ ሰራዊት ተጨማሪ የኢትዮጵያ ይዞታዎችን ተቆጣጠረ ተባለ። ይህ በእንዲህ እንዳለ ደግሞ የኤርትራ ሰራዊት ተጨማሪ ወደ ኢትዮጵያ ድንበር ዘልቆ በመግባት የትግራይ አካባቢዎች መግባቱ ተነገረም። የኤርትራ ሰራዊት ተጨማሪ ቦታዎች እየገባ ነው። በቡሬ አቅራቢያ የተገነባው የድሮን ማዕከል ኤርትራ ሰራዊት ተጨማሪ የኢሮብ አካባቢዎችን ተቆጣጥሯል። የኢትዮጵያ መንግስት ያለው ነገር የለም። በተጨማሪም የኤርትራ ሰራዊት በኢትዮጵያ ድንበር ቡሬ አቅራቢያ የድሮን ማዕከልና መንደርደሪያ ገንብቷልም ተብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለምክር ቤት አባላት ባደረጉት ንግግር ከኤርትራ ጋር በማንኛውም ሰዓት ጦር ጦርን ሊቀሰቀስ እንደሚችል ጠቁመው ነበር። አሁን ዓለም በራሱ ችግር ተውጧል ማንም አያግዝህም ሲሉ ኢሳያስ አፈወርቄ ላይም ሲዝቱ ነበር። በነጋታው የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ወደ ግብጽም አቅንተው ነበር። ለስድስት ቀናት ግብጽ የሰነበቱት ኢሳያስ አፈወርቄ በኢትዮጵያ መንግስት ከፍተኛ ቁጣ ነው የቀሰቀሱ። አሁን የኤርትራው መንግስት ምን ታመጣለህ ናና ግጥመኝ በማለት ይመስላል ተጨማሪ የኢትዮጵያ ቦታዎችን እየተቆጣጠረ ያለው ተብሏል። የ የትግራይ ኃይሎችም ለኤርትራ ወታደሮች መንገድ እየጠረጉ እንደሚገኙም ተነግሯል። የኤርትራ ወታደሮች ኢሮብ አካባቢዎችን በብዛት ሲገቡ ከአፋር በቅርብ ርቀት እንደሚገኙም ተረጋግጧል። በቅርቡም የሳተላይት ምስሎችን በማያያዝ ሚዲያችን የኤርትራ መንግስት ከኢራን ያስገባቸውን በርካታ መሳሪያዎች ማስመልከቷ ይታወቃል። ይህ በእንዲህ እንዳለ ደግሞ ህወሀት በማይጨው ከሚገኘው የኢትዮጵያ ንግድ ባንክ በሁለት ኮብራ መኪናዎች ገንዘብ ጭኖ መውሰዱን ከ አካባቢው የሚወጡ መረጃዎች ይጠቁማሉ። አፍሪካን ኢንተለጀንስ ከቀናት በፊት በወጣው ዘገባ የፌዴራል መንግስቱ ከህወሀት ጋር ሌላ ዞር ጦርነት ውስጥ ሊገቡ እንደሚችሉ ዘግቦ እንደነበር ማይዘነጋም። ታዲያ የህወሀት ኃይሎችና የኤርትራ ኃይሎች ከወዲሁ ቅድመ ዝግጅት እያደረጉ መሆናቸውን የሚጠቁሙ እንቅስቃሴዎች እያደረጉ ይገኛሉ። አሁን በቀጥታ ከአማራ ክልል ወዳገኘዋቸው ሰበር ጦር ግንባር፣ እንዲሁም አበይት ጉዳዮች አልፋለሁ። አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። ጀብደኛው ዘር የሆነ ገዛኸኝ ካሳውን የ602 ኮር አምስተኛ ክፍለ ጦር ሁለተኛ ሬጅመንት አንደኛ ሻምበል ሰደይ ከተማ መሽጎ ከሚገኘው ከአብይ ቡድን በመክዳት ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የተቀላቀለ ሲሆን በፋኖ አመራሮችም አቀባበል ተደርጎለታል። በህዝቡ ላይ የሚደረገውን ብድልና እንግልት አልፎም እህቶቻችንን መድፈር ንጹሐንን መረሸን ያንገበገበው ከብልጽግና ወደ ወገኖቹም ተመልሷል። አንድ ስናይፐር አንድ ኮፍ ክላሽ 250 ተተኳሽ በመያዝ የፋኖ ጦርን በዛሬው ዕለት መቀላቀሉም ተረጋግጧል። በምስሉ ላይ እንደምትመለከቱት የብልጽግና ዋጊ ፋኖን ተቀላቅሏል። ይህ በእንዲህ እንዳለ አፋባሃ ምስራቅ አማራ ቀጠና የሚኒሊክዝ የልጅያ ሱኮር አሃድ ሆነው የየጎፋ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃ በዛሬው ዕለት ሕዳር 8 2018 ዓ.ም አልብኮ 05 ቀበሌ መሽጎ የነበረውን የብልጽግናን ኃይል አድማ ብተና ሚሊሻንና ፖሊስ ላይ ካምፕ ድረስ ዘልቃ በመግባት የተሳካ ኦፕሬሽን የፈጸመች ሲሆን በርካታ አድማ ብተና ወዲያውኑ ሲሞቱ፣ ሰባት አድማ ብተናና ሚሊሻ ከባድ ቁስለኛ ሆነው ወደ ደሴ ሪፈራል ሆስፒታል መላካቸውን ሚዲያችን ከአፋ ባሃ ሚንሊክ እዝ የህዝብ ግንኙነት ክፍል ያገኘችው መረጃም ያሳያል። ይህ በእንዲህ እንዳለ በሌላ ሰበር ዜና በአፋባሀ የአራተኛ ደጃዝማች ኮር በሁለት ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡን ገለጸ። ኮሩ በሁመራ ቀጠና በማይደሪና ሹምሪ እንዲሁም ከምዕራብ አርማጮሆ ተነስቶ ወደ ምጽላልና እርጎየ ቀጠና የተንቀሳቀሰውን የብልጽግናን ኃይል በወሰደበት እርምጃ በኮሩ የተከዘ ክፍለ ጦርና ወልቃይት ጠገዴ ጽናት ብርጌድ በጋራ ደማቅ ድል አስመዝግበዋል። መረጃውን ለሚዲያችን ያደረሰን የኮሮ ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማዬ ቀጠናውን በመቆጣጠር የብልጽግና ኃይልን መበታተናቸውንም አስረግጦ ነግሮናል። በተመሳሳይ ዜና የበላይ እዝ ራስ አሞራ ውብነ ሶስተኛ ኮር ድብጠን ለምትተ ከዚህ ክፍለ ጦር በድባርቅ ወረዳ በዛርማ በኩል ሾልኮ በመግባት ጥራይና ንዑስ ወረዳ የገባ ቢሆንም በዛሬው ዕለት ዳር ስምንትና በትላንትናው ዕለት ከፍተኛ ምት አርፎበት መበታተኑን የክፍለ ጦሩ የህዝብ ግንኙነት ሰራፊ እሸቱ ዘነበ ለሚዲያችን አስታውቋል። በፋኖ ከፍተኛ ምት የደረሰበት አስረኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባርቅ ያደረገው የ68ኛና የ72ኛ ክፍለ ጦር ከሞት የተረፈው ገሚሱ በክበባ ውስጥና እግሬ አውጪኝ ወደ ደባርቅ ፈርጥጧል ነው የተባለው። ይህ በእንዲህ እንዳለ ወደ ወሎ ስንመለስ የልጅ እያሱ ኮረሃዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ድል ተቀዳጁም። የልጅ ኢያሱ ኮር የጎፋ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃና አራተኛ ክፍለ ጦር አንደኛ ሻለቃ ድል አስመዝግበዋል። የጎፋ ክፍለ ጦር ሳተናው የጎፋ ክፍለ ጦር ሳተናው ሻለቃ በትላንትናው ዕለት አልበኮ መሽጎ የነበረውን የብልጽግናን የአግዛዙ ወንበር አስጠባቂ አድማ በተናና ሚሊሻ እንዲሁም ፖሊስ ካምፑ በመዝለቅ የተሳካ ድል ስታስመዘግብ በአውደ ውጊያውም ከ15 በላይ የብልጽግና ኃይል ሙትና ቁስለኛ ሲሆን ከባድ ቁስለኛ ወደ ደሴ ሪፈላድ ሆስፒታልም ተወስደዋል። እንዲሁም 24ተኛ ክፍለ ጦር አንደኛ ሻለቃ በትላንትናው ዕለት የአምባሰል ወረዳ መቀመጫ የሆነችው ውጫሌ ላይ መሽጎ የሚገኘውን የብልጽግና ምሽግ ላይ በመግባት እንዲሁ ድላሽ መዝግባለች። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የፋኖ የህልውና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖም እየተቀላቀሉ መሆናቸውም ታውቋል። በዚህም ምክንያት የተፈሳጨው የአገዛዙ ሰራዊት አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው የምታስከዱት ደግሞ እናንተ ናችሁ በማለት እያወያዩ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት ተብሏል። በዚህም ከአንድ ጓድ በላይ የብልጽግና ኃይል ሙትና ቁስለኛ ሆነዋል ነው የተባለው። ይህ በእንዲህ እንዳለ አስደማሚም አሳዛኝም መረጃ ሰምቷል። የቀስተ ደመና ሻለቃ አባል የሆነው አርበኛ ንብረት ስድስት የብልጽግና ኃይሎችን ደምስሶ አራት አቅስሎ ራሱን በክብር ሰዋ። የአፈባሃ ቴዎድሮስ እዝ 26ኛ ኮር የ14ኛ ክፍለ ጦር የብርህኛው ቀስተ ደመና ሻለቃ አባል የነበረው አርበኛ ንብረት ቢተው በዛሬ 2 በቀን 8 3ኛ ወር 2018 ዓ ም ከረፋዱ 3 ሰዓት የቀጋት ተብሎ በሚጠራ ቦታ ተወሽቆ የሚገኘውን የብልጽግናን ሰራዊት ዋርድያውን በሳንጃም ከደመሰሰ በኋላ ብቻውን ስድስት የሚሆኑትን ደምስሶ አራቱን አቁስሎ በክብር ራሱን ሰውቷል። ጭፍጫፊው የብልጽግና ሰራዊት በወገኖች ላይ የሚያደርሰውን ዘረፋ ግድያና አስነዋሪ ተግባር ያንገበገበው የጀግና ወላጆች የማኅፀን ለምለም የበረህኛው ቀስተደመና ደመና ሻለቃ ፍሬ የሆነው አርበኛው በጠዋት ተነስቶ ብቻውን ከብልጽግና ቀጠና በመግባትና ሰተት ብሎ ምሽጉ ላይ በመሄድ ዋርድያውን በሳንጃ አስወግዶ ከብልጽግና ምሽግ ተቀላቀለም፣ እንደ ዱር አንበሳ በልብ በሙሉነት የተካነው ጀግናው አርበኛ በብልጽግና ላይ መብረቂያ ጥቃት በመክፈት የብልጽግናን ኃይል በጥይት አረር ይቆላው ጀመረ። ጀመር አንድ ለእናቱ ሽለ ጥላት የሆነው የጀግኖች በረሄኞቹ ግርፍ የሆነው አርበኛ ንብረት በብልጽግና መንጋጋ መሃል ሆኖ ስድስቱን ካጋደመ አራቱን ካቆሰለ በኋላ በብልጽግና እጅ ላለመውደቅ እንደመይሳው ካሳ የገዛ ጥይቱን ጠጥቶ በክብር ተሰውቷል ሲል የፈባሃ ቴዎድሮስ እዝ ጉዳዩን በመግለጫ አውጥቶታል። እንደሚታወቀው እንግዲህ ረመጡ ደጀን ክፍለ ጦርና ተከዚ የክፍለ ጦር በጋራ በመሆን በሙሴ ቫምብ ታላቅ ድል ተጎናጽፈዋል። ይህንን እና በሰሜን ጎንደር የራሳ ሞረው ሶስተኛ ኮር ከፍተኛ ሆነ ተጋድሎ እያደረገ የሚገኝ በኔትወርክ መቆራረጥ ምክንያት የራሳ አሞረው ውብነ ኮር አመራሮችን እንዲሁም የክፍለ ጦር አመራሮችን ማግኘት አልተቻለም። መምህር አስፈው በአካባቢው ያለውን ሁኔታ በደንብ ስለምታውቀው ያለውን ሁኔታ ለአድማች ተመልካቾቻችን ብታደርስልን። መልካም በጣም አመሰግናለሁ ጓዶች ወንድሞቼ። ምናልባት እንግዲህ በኔትወርክ ምክንያት በርካታ የተሰሩ ስራዎችን ለሚዲያና ከለ ውጭ ግን የማረፋን ነው። በርካታ ስራዎችን እያገናወናው ነው የሚገኙ በማስተዳደር በኩል በመልካም አስተዳደር በኩል አጠቃላይ ወደ ውጊያዎችን በማድረግ በኩል ከፍተኛ ተጋድሎዎችን እያደረገ ነው የሚገኘው። ምናልባት እንግዲህ ወደ ቃለመጠየቆች ስመጣ እንደ ተባለው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ከተና ላይ ዘለቀል ተኛ ቸውበጠንበት በፊትም በርካታ ወደ ውጊያዎችን ሲያደርጉ የቆዩ አንጋፋ ክፍለ ጦሮች ናቸው። እንግዲህ እንደ አራመት ጀንክስ ስር ከአንጋፋው ዋሆ የተወለደ አንጋፋ ክፍለ ጦር ነው። ተከዚህ ክፍለ ጦርም የቆየች እና ነባር ክፍለ ጦር ነች። በርካታ አውደ ውጊያዎችን አብረን በጥምርት ናደርግ ቆይተናል ማለት ነው። በትናንትና ሁለት በተደረገው አውደውጊያ ያው የተጠና የደፈጣ ውጊያን መሰረት ያደረገና ና አጠቃላይ ለጉሪላ ፋይደር መሰረት የሚሆን አውደውጊያ ተደርጎ ጠላት ሙሉ በሙሉ ኬታራናተናነው ከኛ ምንም አይነት ጉዳት ሳይደርስ የተመለ ወደመጣበት የተመለሰበትን ሁኔታ ቅድም ቅድሜ ሳኖ መምህር አበው ሲናገር እንደነበሩ በዛ ልክ ማስተናገድ ችለናል። ያው ቀጠናችን በዚህ ልክ ነው፣ ንጹ አድርገን ይዘናል። አይ መልካም ሰሜን አማራ ቀጠና በላይ የዘለቀ ዝ ሶስተኛ ራስ አምራ አውቋል። በሶስት ግንባሮች ውጊያ እያደረገ ነው የሚገኘው። በገሪ አዲሸ ግንባር፣ ዳባሴ ግንባር፣ ዘሪማ ግንባር፣ በሶስቱ ግንባር ነው ውጊያዎችን እያደረገ የሚገኘው። እንግዲህ ጠላት አጠዳለሁ ብሎ የሌሊት ኦፕሬሽን ሰርቶ የመጣውን ጠላት ደፈጣ በመጣል የአማራ ፋኖ ከፍተኛ ተጋሉ እያደረገ ነው የሚገኘው። አውደ ውጊያው እስከዚህ ሰዓት ድረስ አለ ከፍተኛ የጠላት ኪሳራ ጠላት ኪሳራ እንደደረሰበት ነው መረጃዎች አሉኝ። አውደ ውጊያው ግንባር ላይ ነው ያለሁት እኔ አጋጣሚው ነው መረጃዎችን ለማጋራት ትንሽ ያው አውደ ውጊያ ላይ ስላለውኝ አስቸጋሪ ነው። በጣም በከፍተኛ ሁኔታ ተመጥቶበታል። በዚህ ልክ ነው ያለው መረጃ። ከዛ ውጭ ግን የአርሶ አደሮች ቤት በሞርተር የተቃጠለ የአርሶ አደሮች ቤት አለ። ለምዝርዝራቸውንና አጠቃላይ የተጎዳውን ንብረት ሙሉ በሙሉ በመረጃ ሰንደን ለሚዲያ የምናቀርብ ይሆናልኝ። ለጊዜው ግን የሶስት አርሶአደሮች ቤት በሞርተር ተቃጥሏል። ከዛ ውጪ አዘርቶች የጤፍ አዘርቶች ተቃጥለዋል። በርካታ በአርሶ አደሩ ላይ በርካታ ጉዳቶችን ማድረስ ችሏል ማለት ነው ከዚህ ልክ ያሉ መረጃ ወንድም መልካም እጅግ አድርገን እናመሰግናለን። ከዚህ በተጨማሪ አርበኛ መምር አስፈው መረጃ እንድትሰጠን የፈለግ ነው። እንደሚታወቀው ረመጡ ደጀን ስለ ጦር በአርማጮ በተለያዩ አካባቢዎች በመንቀሳቀስ ድውዮችን እያደረገ ነው። ከዛ ባሻገር ቅድም አርበኛ አበበ ወርቁ እንደገለጸው በቅማንትና በአማራ ብሔር በኩል ግጭት ለማስነሳት ትልቅ ስራ እየተሰራ ነው። እንደ ረመጡ ደጀንክ ስለ ጦር ይህንን ግጭት ለማስቀረትና በማህበረሰቡ ላይም ግንዛቤ በመፍጠር በኩል ምን አይነት ስራዎች እየተሰሩ ነው? አርበኛ መምህር አስከው መልካም። ምናልባት እንግዲህ እንደዚህ አይነት የፖለቲካ አጀንዳዎች፣ የሀሰት ትርክቶች የሚመጡትኝ በተሸነፈ ስርአት ላይ ነው። ይህ ስርአት የሞተ ያበቃ፣ የበሰበሰ ስርአት ነው የሀሰት ትርክቶችን እየነዛ ህዝብን ከህዝብ ጋር የማጋጨት አባዜዎችን ያለው ስርአተ መንግስት ነው። በዋናነት ህዝቡ ይህን ነገር ሙሉ በሙሉ ተረድቶታል። በተለይ በላይ አርማጭው በኩል ያለው የቅማንት ማህበረሰብ ከአማራ ፋኖ ጋር ጎን ተሰልፎ ነው ያለው። ምናልባት አንዳንድ የቀጥረኞቹ ና ባንዳዎች ይኖራሉ። በስርአቱ በኩል የስርአቱ አገልጋዮች፣ ወንበር አስጠባቂዎች ይኖራሉ። እነሱ ደግሞ የቅማንትን ህዝብ አይወክሉም ነው ዋናነት መያዝ መቻል ያለበት ወንበር አስጠባቂው ሁሉ ምናልባት የቅማንትን ህዝብ ሊወክል አይችልም። የቅማንት ህዝብ ያለው ከአማራ ፋኖ እና ከአማራ ፋኖ ጎን ብቻ ነው። ምናልባት ግን በዚህ በቅጥረኛው ተ ተ ተጣሉ፣ ተጨበርብረው በሀሰት ፕሮፓጋንዳ፣ በሀሰት የሀሰት ፍርክት እና አጠቃላይ ሌላ ሴራ ይዘው የሚመጡ ሰዎችም ካሉ ጎናችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ አራተኛ ደጃዝማች ጎር ተከዚ ክፍለ ጦር ተጠርንፎ አንድ ብርጌድ የሚገኝ የቅማንት ማህበረሰብ የፈራ አንድ ብርጌድ ይገኛል እና አጠቃላይ በርካታ ቀበሌዎችን ነጻ አውጥቶ እያስተዳደረ ያለ ብርጌድ አለን። በላይ አርማድሮ ቀጠና ማህበረሰቡን በአግባቡ ፍትህ እየሰጠ እያስተዳደረ የሚገኝ ብርጌድ ነው። ምናልባት ቅድም ወንድሜ አርበኛ አበው ሲናገር እንደነበረው ማህበረሰቡ ከጎናችን ነው። አሁንም ቢሆን እንደኛ እየሰራን ያለ ነው። ማህበረሰቡ ከጎናችን ሆኖ ከእኛ ጋር እንዲታገል አጠቃላይ የትግሉን አላማ በአንድ ብሔር ብቻ ሳይሆን አማራ በመሆናችን ሊገለን ሊያጠፋን የመጣ አጠቃላይ አማራ እንደ ጀኖሳይድ ሊፈጽም የመጣ ስርአት እንደመሆኑ መጠን በጋራ መመከት እንዳለብን ማህበረሰቡ ግንዛቤ ስላስጨበጥ ነው። መቶ በመቶ እንዲህ አይነት ነገር ይኖራል ብዬ አልገምትም። ሊኖር የሚችለውም በዚህ በቅጥረኛው እና በአንዳው ነው። በአንዳውን ደግሞ ለማጽዳት እቅዶችን አውጠን ከማህበረሰባችን ጋር ሆነን የምናጸዳበትን መንገድ እያመቻቸን ያለ ነው። በዚህ ልክ ነው። ምናልባት የቅማንት ማህበረሰብ ከስርዓቱ ጋር ተሰልፎ የአማራ ፋኖን ይወጋል የሚል እምነት የለኝም። ማህበረሰቡም እንዲህ አይነት ተልካሻ ማህበረሰብ አይደለም፣ ስልጡን ነው። ገብቶታል የትግል አላማውንም በደንብ የገባው ማህበረሰብ ነው ይሆናል ብዬ የምገምተው በዚህ በቅጥረኛውና በባንዳው ነው ቅጥረኛውንና ባንዳውን ደግሞ አይቀጡ ቅጣት እንደምንቀጣው በክንዳችን በፈርጣማ ክንዳችን እርግጠኛ ነን በዚህ ልክ ነው ያለን መረጃ ያው ምናልባት ማህበረሰቡን አሁንም ቢሆን በየቤተ ክርስቲያንና አድባራቱ እየወጣን ከፍተኛ አስተምሮትን እየሰጠን ስብሰባዎችን እየሰበሰብን የማስተዳደር አቅማችን እየገነባን እስከ ላይ ድረስ እስከ ላይ አርማጮ ወረዳ ድረስ መገብተን ማህበረሰባችን የምናስተዳድበትን እቅድ አውጥተና ያነድፋና መንቀሳቀስ መቻል ያለብን ብዬ ነው ማሰበው። በዚህ ልክ ነው መረጃዎችን ማጋራት መወደው።